ይህንን የመሰለ ትኩስና ጥራት ያለው የፊልም ትረካ ስናቀርብላችሁ እናንተ ደግሞ ለድካማችን ምላሽ ለመስጠት ከታች ያለውን ሰብስክራይብ የሚለውን ቁልፍ ተጭነው ቤተሰባችንን ይቀላቀሉ፣ እንዲሁም ቪዲዮን ላይክ በማድረግ ለሌሎች እንዲደርስ ያግዙ። ታሪካችን ሲጀምር ሌቮን በሚስጥራዊ ወታደራዊ ኦፕሬሽን ዓለም ውስጥ አፈ ታሪክ የሆነ ሰው ነው። አደገኛውን ሕይወት ሲሰለቸው ጡረታ ወጥቶ የግንባታ ኃላፊ ለመሆን መረጠ። ከአለቃውና ከሶስት ልጆቹ ቤተሰብ ጋር በጣም ጥሩ ግንኙነት ነበረው። አንድ ቀን የአለቃው ልጅ ጄኒ ምርቃዋ ከጓደኞቿ ጋር ልታከብር ነበር። ሌቦን በአጋጣሚ ወደ ውጭ ሲመለከት ጥቁር መኪና ወደ ግንባታው ቦታ ሲገባና ጥቂት አደገኛ የሚመስሉ ሰዎች ሲወጡ አየ። ሌቦን ወዲያውኑ አንድ አደጋ እንዳለም ገባውና ብድግ አለ። የብረት ባልዲ አንስቶ ሊጋፈጣቸውም ነበር። ይህንንም ትዕይንት ስትመለከት የነበረችው ጄኒ ተራ የምትለው አጎቷ ሌቮን እንዲህ ያለ ኃይለኛ ሰው መሆኑ ስታይ እጅግ ደነገጠች። ሌቮን ስራውን ሲጨርስ ወደ አማቱ ቤትም ሄደ። በሳምንቱ መጨረሻ ባህል ቢሆንም እውነታው ግን የልጁ ማሳያ ቀን ነበረ። አማቱ ግን ሚስቱ በሕይወት ሳለች ብዙ ጊዜ ቤት አይመጣም ብሎ ወቀሰው። አማቱ በልጃቸው ባል በጣም ይናደዱም ነበረ። ሌቮን ዝም ብሎ ወቀሰውንም ተቀበለ። ከዛም ከአማካሪው ጠበቃው ጋር ተገናኘ። አማቱ ሌቮንን ሊያበሳጩና ስሜታዊ ምላሽ እንዲሰጥ በማድረግ የልጁን የማሳደግ መብት ለመንጠቅ እየሞከሩም ነበር የአማቱ ወገን ጠበቃ የሆነው ሌቦን ከጦርነት በኋላ የስሜት ቀውስ እንዳለበትና አመፀኛ ባህሪ እንዳለው በመክሰስ የልጅ ማሳያውን ሰዓቱን በየሳምንቱ ከሚሰጠው ሁለት ሰዓት ወደ በየሁለት ሳምንቱ አንድ ሳምንት ዝቅ ለማድረግ እንደሚፈልጉ ነገረው። ሌቦን ይህን ሲሰማ ሙሉ በሙሉ የሚገርመው ነው አገኘ ሀገሩን ከሀያ ዓመታት በላይ ሲያገለግል ኖሮ አሁን አደገኛ ተብሎ ሊሰየም እንደሆነ ሲሰማ እስከ መጨረሻው እንደሚዋጋም ተናገረ። ሚስቱ ለብዙ ዓመታት በድብርት ስትሰቃይ ቆይታ ሌቮን በውጭ ሀገር ተልዕኮ ላይ እያለ ራሷን እንዳጠፋችም ገለጸለት። በዚያ ምሽት ጄኒ ከጓደኞቿ ጋር ወደ ምሽት ክበብም ሄደች። በዳንስ ወለል ላይ እያሉ ይመጣባቸው ያለውን አደጋ አላስተዋሉም። ከላይ ያለ ሰው በድብቅ እየቀረጻቸው ነበር። ጄኒ ስትሰክር ወደ መጸዳጃ ቤት ስትሄድ አንድ ሰው አደንዛዝ እጽ ሰጥቶ አፈናት። በማግስቱም ሌቮን ለሥራ ሲመጣ ፖሊስ ከመስሪያ ቤቱ ሲወጣ፣ የአለቃውና ባለቤቱ ጄኒ መጥፋቷን ሲነግሩት ከፍተኛ ጭንቀት ውስጥ ነበሩ። ሌቮን ብቃት እንዳለው ስለሚያውቁ ጄኒን እንዲያገኝላቸው ለመኖት፣ በተጨማሪ ገንዘብም ጭምር ሊሰጡትም አስበው አቀረቡለት። ሌቦን መጀመሪያ ባይስማማም በልቡ ግን አዘነ። ከዚያም ወደ አንጋፋ ጓደኛው ቦብ ዘንድ ሄደ። ቦብም የቀድሞ እጅግ ብቃት ያለው ወታደር ቢሆንም አሁን የማየት ችሎታው ጠፍቷል። ቦብ ግን እንዲህም ብሎ አንድ ነገር መከረው። አንድ ነገር ልታደርግ ከፈለግ በድፍረት ሂድና ሁሉንም ነገር ነገርህን ስጥ በማለትም መከረው። ሌቦን ጄኒ የጠፋችበትን ባር አሰሰ። የባሩ ባለቤት በድብቅ እጽ እንደሚሸጥም አወቀ። መኪናው ላይ መከታተያ ካሜራ ለጥፎ ወደ ቤቱ ተከተለው። ሽጉጥ ይዞ ወደ ክፍሉ ገባና ጄኒን ማየት ማን እንደወሰዳትም ጠየቀው። ባለቤቱ መዋሸት ሲሞከር ሌቦን በውሃ ሊያሰቃየው ገንዳ ውስጥ ከተተው። ሰውየው የመታፈን ስሜቱ ሲሰማው የማፊያውን ጉልህ ኃያልነት ጠቀሰለት። ሌቦን ስሙን ሳይጠይቀው የሰውየው ጓደኛ በድንገት ብቅ አለ። ሌቦን ሰውየውን ጋሻ አድርጎ ጓደኛውን ገደለው። በሰውነቱ ላይ ያለውም የሩሲያ ንቅሳት እንደሆነም ተመለከተ። ከጥቂት ጊዜ በኋላ ሌቦን ሶስት የሩሲያ ማፊያ ወንድማማቾች አባላትን ተከታትሎ አገኛቸው። አንዱ ከፍተኛ አባል ካርል የሚባል ሰው ነበር። ሌቦን በድብቅ ቪላ ውስጥ ገባና ትኩስ ቡና በቀጥታ በካርል ፊት ላይ ደስፋበት። ከዛም ካርልን አሰረውና ወደ ገንዳው ጠርዝ ገፍቶ ያዘው።

ዴይ የሚባል ሰው ሌቮን የድሮ ጓደኛውን መርማሪ ኬቨንን ደውሎ ስለ ዴይ ጠየቀው። ዴይ የሰው ዝውውር እና እጽ ሽያጭ ላይ እንደሚሳተፍ ተረዳ። ሌቮን ወደ ዴይ ባር ሄደ። ዴይ ሌቮን ፖሊስ እንደሆነ ቢጠራጠር፣ ሌቮን ግን ሽጉጥ ይዞ የመጣው ንግድ ለመስራትና ራስን ለመከላከል መሆኑን አስረዳ። ጡንቻው እና የውጊያ ችሎታ ወታደር እንደነበረ ማረጋገጫም ሆነለት። ከዛም ቀጠሮም ያዙለት። ሌቮን አድፍጦ እየፈለገ እያለም ጁልስ አየችው። በጥይት ሊያሳድዱት ቢሞክሩም ሌቮን በሞተር ሳይክል በብልሃት አምልጦ ከፖሊስ መኪና ጋር ተጋጨ። ፖሊሱ በዳሚ ተገዝቶ ስለነበር ሌቮንን ለሚያሳድዱት ወንበዴዎች አሳልፎ ሰጠው። እነዚህ ሁለቱ የጋድፋዘር ልጆች ነበሩ። ሌቦን ለብሰው የመጡትን ልብስ የሰርከስ ትርኢት ሲል አሾፈባቸው። ትኩረታቸውን ሲሰርቅ በድንገት ሽጉጡን ነጥቆ ሁለቱንም በቀላሉ በጥይት ገደላቸው። ከዛ በኋላ እሱም ከታሰረበት መኪና በመውጣት እነሱ ውስጥ እንዳሉ ወደ ባህር ከተተው። ጋትፋዘር የልጆቹ ሙስ ሲሰማ እጅግ ተቆጣ። ዴ ከሱ የጠፋው ሰው መሆኑን ሲያውቅ ወደ ዴይ ባሬዶ እሳት ለኮሰ። ከዚያም የሌቮንን ማንነት አወቁና የአማቱን ቤትም አቃጠሉት። ሌቮን አባቱን አድኖ ለቦብ ቤተሰቦች ሰጥቷቸውም ሄደ። ቦብ ካመታት የሰበሰባቸውን የጦር መሳሪያዎችንም አሳየው። ሌቮን ኤም 14 ጠመንጃን አንስቶ አልገባ ጄኒን ለማሰቃየት የመጣው ደንበኛ በሌቮንም ተገደለ። ከዛም ከዴ ጋር በቢላዋ ተፋጠጡ። ዴ ሁለት እንቅስቃሴ እንኳን ሳይቋቋም በሌቮን ስለት አንገቱ ተወጋ። ሌቮን ሰንሰለቷን ሰብሮ ጄኒንም አዳናት። የጋድፋዘር ሰዎች ሲመጡ ሌቦን በብልሃት ተዋጉ። ሄለንን በአንድ ጥይትም ገንደላት። ሌላውን ደግሞ በቦምብ አጠፋው። ሁሉም ጠላቶቹን ደመሰሰው። ሌቦንንም ሌቦንም ጄኒን ለወላጆቿ መልሶ ከልጁ ጋርም ተገናኘ።